የአማራ ፋኖ ኃይሎች ከሰሞኑ በጎጃም ቀጠና እያደረጉት ያለውን ከባድ ትንቅንቅ ከተከትሎም በቀጠናው ጠላቱን ውጦ ለማስቀረት በሚል በአርበኛ ማርሽ የፀሐው በኩል ዝግ ስለሚሆኑ መንገዶች መግለጫ ሰጥተዋል። ይህ በእንዲህ እንዳለም አረጋ ከበድ ላይ ፋኖ ከባድ የሞርተር ጥቃት ማድረጉ ሲነገርም ትሊል ላይም አራት የቀንደኛው አጃቢ አድማ ብተኖች መደምሰሳቸው ታውቋል። መረጃውን በዝርዝር ይዘነዋል። ሰሞኑን በፋኖ ስም የአማራ ህዝብን ሲዘርፍና ሲያዘረፍ ቆይቶ ምረሽ የገባው በአብነት ዓለምንና በግብራብሮቹ መርነት በአራት አቅጣጫ ማለትም ከጎንደር ከጠዳ ከማክሰኝትና ከደጎማ ከተሞች በማሰባሰብ ወደ ጎንደር የበጋሽ ቀጠና የገባው ያገዙ ሰራዊት ከባድ ጉዳትን ማስተናገዱ ሰምተዋል። በውጊያውም ከ14 በላይ ያገዙ ኃይሎች መሸኘታቸውን የተነገረውም ተጨማሪ መረጃ ለን በዝርዝር ታደምጡታል ናቸው። በሸዋ ቀጠና ፋኖ ዘመቻ ሰማታት በሚል ታላቅ ግዙፍ ዘመቻ በመወጅ በርካታ ከተሞችን መቆጣጠራቸው ሰምተዋል። ፋኖዎች በተሰቡት ጀግና ሰማታት ስም ባወጅ ዘመቻም ከአዲስ አበባ ከተማ በቅርብ ርቀት ከባድ ጥቃት መፈጸማቸው ነው የተነገረው። መረጃውን በዝርዝር ይዘናል በስፋት የምትሰሙት ይሆናል። ይህ ሰንሰለት ሚዲያ ነው። ሰንሰለት ሚዲያ አስቸኳይ የነፍሳዊ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል በአርሶ ያስደመጥናችሁን ዜናዎች፣ እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም ለቻነሉ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና ይጠይቅን። በቀጥታ ወደ ዝርዝር መረጃዎች አለፍን አብራችሁን ቆዩም በቅድሚያም አርበኛ ማርሽ ጻው የሰጠው መግለጫም እንደሚከተለው አቀርቧለሁ። አጭር ማሳሰቢያ ለአሽከርካሪዎችና ለመላው ሕዝባችን ከሰሞኑ በአፋባ ቴዎድሮስ እዝ መንገድ እንደሚዘጋ ተደርጎ በየአካባቢው እየተወራ መሆኑን አረጋግጠናል የሚለው የአርበኛው መግለጫ። ነገር ግን ከ102ኛ ኩር 11ኛ ኪሎ ቶር ቀጠና ወይንም ከባህር ዳር እስከ አዴትና ጎንጂ ቆለላ ድረስ ካሉት ዋናና የውስጥ መንገዶች ውጭም በዛችን መንገድ የመዝጋት እቅድ እንደሌለንና መንገድ መዝጋትን በተመለከተም የአፋ ባማዕከላዊ ኮማንድ ወይም የቴዎድሮስ እዝ ምንም ዓይነት ውሳኔ ያልወሰነ ሰነ መሆኑን እየገለጽን መንገዶች ሁሉ ለተሽከርካሪዎች ክፍት መሆናቸውን እንገልጻለን፣ በማለትም መግለጫውን አርበኛው ቋጭቷል። በዚሁ ወደ ሌሎች መረጃዎች እናልፋለን። የብልጽግና አገዛዝ በአማራ ክልል በተለያዩ አካባቢዎች እያደረገ ባለው ጦርነት ህዝብን ከእውነታው ለማራቅና ለማደናገር በፋን ኃይሎች ላይ እርምጃ እየወሰድና ክልሉን ነጻ እያደረገ መሆኑን በየዕለቱ ብርጓንዳ ለመስራት እየጣረ ቢሆንም መሬት ላይ ያለው የፋኖ የድል እንቅስቃሴናም አገዛዙ የሚነዛው ያሰስ ፕሮፓጋንዳም አለገናኝ ብሏል። አሁን ላይ በአገዛዙ የሚዘወረው መከላከያ ኃይል በገባበት የአማራ ክልል ቀጠና ሁሉ የሚሰነዘርበትን የፋኖ ጥቃት መቋቋም ይሳነው በየቀኑ እየተማረከና እየከዳ ይገኛል። እውነትን ይዞ እየተፋለም ያለው የአማራ ፋኖ በሁሉም ግንባሮች ያገዙ ወታደራዊ መሪዎችን ጨምሮ የአገዛዙን የጦር ሰራዊት እየደመስና በርካታ ቦታዎችን እየተቆጣጠረ መሬት ላይ ያለውን እውነታ ማሳየቱንም ቀጥሏል። የአማራው ፋኖ በየአቅጣጫው ይበልጥ አድማሱን እያሰፋናም በድል እየገሰገሰ ሲሆን የብልጽግና አገዛዝ ደግሞ ረጅም ምላሱ ብቻ ሲቀረው ድረስ መዋቅሩ በፋኖ እየፈራረሰ ከቀን ወደ ቀን እየተዳከመም ይገኛል። ከትላንት አመሻሽ ጀምሮ እስከ ዛሬ ረፋድ ድረስ በጎጃም ቀጠና በተደረገ ከፍተኛ ተጋድሎም የአማራ ፋኖ ታላቅ ድል ማስመዝገባቸውን የገለጹት የመረጃው ምንጮች የክልል ዋና መራር አረጋ ከበደ ላይም የሞርተት ጥቃት እንደተፈጸመበት ገልጸዋል። ከኦሮሚያ ብልጽግና ጋር በመተባበር የአማራ ሕዝብ ላይ ዘር ማጥፋት እየፈጸመ ያለው አረጋ ከበድና ስብስቡም ከፍተኛ ጭንቀት ላይ ያለው አለቃቸው አብይ አህመድ የሰጣቸውን ተልዕኮ ይዘው ትናንት ህዳር 22 ቀን 2018 ዓ ም በዋበል ወረዳ ሉማሜ ከተማ ከመግባታቸው ነው የሞርተር ጥቃቱ የተፈጸመባቸውም ተብሏል። በዚህም በሉማሜ ከተማ ነዋሪዎችን በማስገደድ ሊደረግ የነበረው ስብሰባ በ206ኛ ኩር 34ኛ ክፍል ጦር ባደረገው የሞርተር ጥቃት መበተኖች ሰማም ህዳር 22 ቀን 2018 ዓ.ም የባዲ ሌሎች ካድሬዎችን ጨምሮ አረጋ ከበደ በተገኘበት የሎማሜ ከተማ ነዋሪዎችን በማስገደድ ሊያደርጉት የነበረው ስብሰባ ላይ በተደረገ የሞርተር ጥቃት የብልጽግና ካድሬዎች ስብሰባውን አቋርጠው ወደ ደብረ ማርቆስ ከተማ መፈርጠጣቸውንም ለማወቅ ተችሏል። በሎማሜና አካባቢው ህዝብ ላይ የሐሰት ትረክት በመንዛት ትግሉን ለማጠርሸት አቅዶ የሚንቀሳቀሱት የብልጽግና አገልጋይ ካድሬዎችን ኢላማ ያደረገው የ206ኛ ኮር 34ኛ ክፍል ጦር የሞርተር ጥቃት ከተፈጸመ በደቂቃዎች ውስጥ ስብሰባውን አቋርጦ የፈረጠጡ ሲሆን ስብሰባው ያለምን የሚያሳብ ልውውጥና ድስኩር መበተኑንም ከውስጥ ምንጮች ለማወቅ ተችሏል። አረጋ ከበደ አብዱ ሁሴንና ሌሎች ካድሬዎችና የ602ኛ ኮር አዛዦች በተገኙበት ሊደረግ የነበረው ስብሰባው አዳራሹ በትርምስ የተዋጠ ሲሆን የጠላት እቅድን በተገቢ ሁኔታ ማብከኑንም የ206ኛ ኮር ህዝብ ግንኙነት አስታውቋል። ይህ በእንዲህ እንዳለ የቀንደኛው አራት አድማ ብተና አጃቢዎች በቲሊ ወደማይቀረው መሸኘታቸው ታውቋል። በአፋ በአፄ ቴዎድሮስ እዝ 15ኛ ኮር 44ኛ ክፍለ ጦርም ፋኖቹ በቲሊ ከተማ በድንገት በመግባት አራቱን በማስወገድና አምስቱን ከባድ ቁሰኛ በማድረግ ታሪክ ሠርተዋል። በዚህም ለማደኛው 44ኛ ክፍለ ጦር በተደጋጋሚ የጠላትን አከርካሪ እየመታ ተራራ ላይ እንደ ዝንጀሮ እንዲመሽግ በማስገደድ በፈለገው ሰዓት በተመቸ ቦታ እየደበደበም ሙትና ቁስለኛ ማድረጉን ቀጥሎበታልን የተባሉ እንደተለመደው እንደ አሁንም ህዳር 22 ቀን 2018 ዓ.ም የጠላት ኃይለት ይልክ ከተማ አዘራብሩክ ተብሎ የሚጠራው አካባቢ የጀግኖችን እንቅስቃሴ በመስማት ቦታ ቦታ ይዞ እየጠበቀ ባለበት አመሻሽውን ከቀኑ 10 ሰዓት ላይ 44ኛ ክፍለ ጦር ነበልባሎቹም ከበስተኋላው ተስቦ በመግባት መብረቃዊ ጥቃት በመፈጸም የጣለውን ጥሎ አምስት ቁስለኛን አንጠልጥሎ ባገኘው መውጫ ቀዳዳ ፈርጦ አሲንዳቦ ካምፕ እንዲመሽግ ማስገደዳቸውንም የ44ተኛ ክፍለ ጦር ህዝብ ግንኙነቱም ፋኖ አለ በላወቀ ገልጿል። በተያያዘ ዜናም ህዳር 21 ቀን 2018 ዓ ም ከሌሊት 6 ሰዓት ጀምሮ ከአዲስ ቅዳም እንጅባራና ጽርግ ከነበረው ያገዙ ካምፕ ተለቃቅሞም የፋክት አለጎማ ወርዷ ድማማ ማንጉዳን ለመውረድ በሌሊት የተንቀሳቀሰው የብልጽግና ታጣቂ ላይ ፋኖ ከፍተኛ የሆነ ሰባዊና ቁሳዊ ክሳራ ማድረስ መቻሉን አስታውቋል። ትናንት ህዳር 22 ቀን 2018 ዓ.ም ከሦስት የተለያዩ ቦታዎች በመነሳት ሌሊት 11 ሰዓት ድማማ ላይ መድረስ ችሎ የነበረ ሲሆን ቦታውን አስከብራ በያዘችው የቀጠናው አስተዳዳሪ የአፋ ባህት ቴዎድሮስ እዝ 15ኛ ኮር 44ኛ ክፍለ ጦር አስር አለቃ የፍሬ ማጥናፉ ሻለቃ ተቀጥቅጦ ከሞትና ምርኮ የተረፈው ወደ አዲስ ቅዳም ከተማ ተመልሷል ሲል ነው ሕዝብ ግንኙነቱ ይገልጸው። በተመሳሳይ አማለኛው ያስተራለ የፍሬ ማጥናፉ ሻለቃ መደበኛ ጦር ከሻለቃ ወልዩ ተወርዋሪ ኃይል ጋር ተቀናይታ ከጠዋቱ 3 ሰዓት ተኩል ጀምሮ አዲስ ቅዳም ከተማ በመጓት ከአዲስ ቅዳም ከተማ እስከ ሻዋ ተዘርግቶ ዘርግቶ ንጹሃንን ለመዝረፍና ለማድረር የተሰማራውን የብልጽግና ታጠቂ ኃይል በየጢሻው ስታጋድመው አርፍዳል ሲል ነው ሕዝብ ግንኙነቱም አክሎ ይገልጸው። በሌላ በኩል በባንዳሚን ሻ ተመርቱ የመጣው ያገዙ ኃይል በጎንደር የብጋሸው ክፍለ ጦር መደምሰሱ ተረጋግጥም። የአማራ ፋኑ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀዝ እዝ ዳግማዊ ቴዎድሮስ አምስተኛ ኩሮ አካል በሆነው ግዙፉ የጎንደር የበጋሻ ክፍለ ጦር ላይ የአነጣጠረ ጥቃት ለመሰንዘር አዳሩን ሲጓዝ አድሮ ህዳር 22 ቀን 2018 ዓ.ም ተመለት ወደ ቀጠናው ቢያመራም ከባድ ጉዳትን አስተናግዶ ተመልሷል ነው የተባሉ። ሰሞኑንም በፋኑ ስም የአማራ ሕዝብን ሲዘርፍና ሲያዘርፍ ቆይቶም ምረሽ የገባው ባብነት አለምነና በግብረ አበሮቹ መሪነት በአራት አቅጣጫ ማለትም ከጎንደር፣ ከጠዳም፣ ከማክሰኝትና ከደጎማ ከተሞች በማሰባሰብ ወደ ጎንደር የብጋሻው ቀጠና የገባው ያገዙ ቅልብ ሰራዊት ዳዋ ዳሞት ምንዝሮና ምዝሩና ቡርባክስ ላይ ተመቶና ተዋርዶ ተመልሷል ተብሏል። ከጠዋቱ ሁለት ሰዓት ጀምሮ እስከ ቀኑ 9 ሰዓት በተደረገ በዚያው ደውጊያም ፋሲለደስ ቃኛውና ጎንደር በገሪ ሳተፉ ሲሆን በኦፕሬሽኑ ከካስረት በላይ ጠላት ላይ መለስ ይሸኝ ከ17 በላይ ሞስ ደግሞ ክፉኛ መቁሰላቸው ታውቋል። ለከአዲዎችና ለዝራፊዎች ምንም ባረከቁማ የለንም ያሉት የጎንደር የብጋሻው ጀግኖቹ ከፍተኛ ትጋርሎ እያደረጉ ጠላትን ከቦስታ አስገብተው ባለበት እንዲቆም አስገደውታል፣ ሲል ነው የጎንደር የበጋሾው ክፍለ ጦር ህዝብ ቢኖት ኃላፊም አርበኛም ታድሎ ደስቴ ወይም ካስቶሪ የገለጸው። ክቡራን ቤተሰቦች መረጃችን ሲቀጥል በሸዋ ቀጠና የእስቴ ጎማ ተራራ ክፍለ ጦር መኮ ከተማ በመቆጣጠር በብልጽግና የጦር ሰራዊት ላይ ታላቅ ጀብዱ መፈጸማቸው ተሰማም። ህዳር 22 ቀን 2018 ዓ.ም ምለት የሸዋ ጠቅላይ ግዛት እዝ የሟመድ ቢሆነ የእስቴ ጎማ ተራራ ክፍለ ጦር በሸዋ ጠቅላይ ግዛት የይፋትና ጥሙጋ አውራጃም በጠላት ለሚያደርገው መደበኛና የደፈጣ ውጊያ አጠናክሮ ስለመቀጠሉ ነው የሚሰሙም። የስቴ ጎማ ተራራ ክፍለ ጦር ዘመቻ ሰማዕታት ብሎ በማወጅ በትናንትና ነው መኮ ከተማን ተቆጣጥሮ ከፍተኛ ድል መቀዳጀቱም ተረጋግጧል። ካሁን በፊት በዚሁ ቀጠና ጥቅምት 12 ቀን 2018 ዓ.ም ከጠላት ጋር በነበረ ከባዋልት ትንቅንቅም የስቴ ጎማ ተራራ ክፍለ ጦር ጀግኖች አርበኛ እንዳለ አውራሪዝ አርበኛ አስር አለቃ ትእዛዙ ጣሰው አርበኛ ተመስገን ጸገውና አርበኛ ጸገም በአንጾኪያ ገምዛ ተራራ ላይ የብልጽግናን ጥምር የጦር ሰራዊት አይቀጡ ቅጣት በመቅጣት በጀግንነት ለሕዝባቸው ሲሉ ሰማዕትነት መቀበላቸው አይዘነጋም። እነዚህ የአማራ የቅሩ ተቀል ልጆች የሰውበትን የአርባ ቀን መተሳሰቢያቸውን ክፍለ ጦሩ ዘመቻ ሰማዕታት ብሎ በመወጅ በትናንትናው ዕለት በአንጾኪያ ገምዛ ወረዳ ነኮ ከተማ መሸጉ የነበረውን ያገዘውን ጥምር የጦር ሰራዊት በአራት ማቅጣጫ በመክበብ ያልታሰበ መረጃ ጥቃት በመፈጸም የወንድሞቻቸውን በቀልም ተበቅለዋልን። የተባለው የተከበራችሁ ቤተሰቦች ከሰንሰለት ሚዲያ ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆሞች እስከምንገናኝ በያላችሁበት ያለም ጫፍ በሰላም ቆዩኝ።